ዛሬም በምርጥ ፊልም እመተናል። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ተጋብዙልን። ፊልሙ ሲጀምር ሞ የምትባል ልጅ ከውጭ ተመልሳ ስትመጣ እናይታለን። ኤርፖርት ውስጥ እያለችም እናቷ ትደውልና አክስትሽ የምታገኘውን ሰው አዘጋጅታልሻለች። እንዴ እኔም ወደው ሰው እንዳለ ነግሬያችሁ የለን እንዴ? በዛው ሰው እጁን ከሚባል ቆንጆና ሀብታም ሰው ጋር ትጋጫለች። እሱም ጋዜጠኞች የተከተሉት ስለነበረ ዞሮ ሳያ ትሄዳል። እሷ ግን ስልኳ በመበላሸቱ ተናዳ ትከተለውና አንተን እኮን የማነግራው ቁም ስትለው ሁሉም ትኩረታቸውን ወደ እሷ ያዞራሉ ወዲያውም ያደናቅፋትና እላዩ ላይ ስትወድቅበት ጋዜጠኞቹ ፎቶ ማስታቸውን ይቀጥላሉ እሱም ጎትቶ መኪና ውስጥ ያስገባታል መጀመሪያ ስልኬን ሰበርከው አሁን ደግሞ እያገድከኝ ነው በፈለግሽው ሰዓት አዲስ ስልክ አስልክልሻለሁ ፎቶዎችስ ኢታርጊያቸው ነበርኩ አሁን ሁሉም ጠፉ ቆንጆ ኮንችኮ ብዙ ሰዓት እሱ ላይ መፍጨት አይጠበቅብሽም እሷ ምንም መልሳ አትሰጣው ተወርድና ጓደኛዋ ታንጋር ትሄዳለች ስለ ተገናኙ ደስ ብሏቸው ሲያወሩ ይቆዩና ሻንጣውን ኤርፖርት እንደረሳቸው ታስታውሳለች። ጁንም ከሷ ጋር የተነሳውን ፎቶ ብዙ እይታ እንዳገኘ ሰማና ድርጅቱ ላይ ሊያደርስ የሚችለውን ጉዳት ለማየት ይሄዳል። እሷም ከታንጋር ኤርፖርት ተመልሳ ስትሄድ ሻንጣውን ጁን ይዞ ሲሄድ ታየውና ብትከተለውም ይጠፋባታል። በመጨረሻም ካርዱ እንዳላት ታስታውሳ ስትደውል ረዳቱ ታነሳውና አድራሻዋን ትቀበላታለች። እናቷም በታን ስልክ ደውላ እንድታገኘው የፈለገችውን ልጅ አድራሻውን ሰጣትና ወደዛው ይሄዳሉ። ሲደርሱም ሞ በሩ እንደተከፈተ እራሷን ታስተዋውቅና ቀና ብላ ስመሆኑን ስታይ መሳደብ ትጀምርና በሩን ይዘጋባታል። ታን ምረጋ ብላ እራሷን ስታስተዋውቀው ይህ ይከፍትና ያስገባቸዋል። ጓደኛዋ ብቻቸው እንዲያወሩ ጥላቸው ስትወጣም ሞ እዚህ ሶስት ነገር ፈልጌ ነው የመጣሁት። ስልክ ቦርሳና ቦርሳን ስትሰጠኝ ደግሞ የዚህን የቤት ቤት ወረቀት አሳይሃለሁ። እሱም ካሉት ብዙ ስልኮች ውስጥ አንዱን አውጥቶ ይሰጣታል። እሷም በዚህ በጣም ትገረማለች። ቦርሳሽ ታቻለ ይሰጥሻል። ግን ቤቱን የምለቀው ለመገንባት ያወጣሁትን ብር በሙሉ ስትመልሽልኝ ነው። ከሌለች ደግሞ ከኔ ጋር ምንም ግንኙነት እንደሌለች ፈርሚና ተውልሻለው። እሷም በዚህ ትስማማና ሻንጣዋን ሊሰጣት ሲሄድ ከተወራ ወሬ በኋላ ከእሷ ጋር መጣላት እንደሌለበትና ድርጅቱ እንደሚጎዳ ሲያውቅ ወደ ሷ ተመልሶ ይሄድና የሆነ ነገር ስትፈልግ ያገኛታል። ምን እየፈለግሽ ነው? ቤቱ እንደምትሰጠኝ ቃል የምትገባበትን ወረቀት ነዋ። ለጊዜ ውስጡ አያስፈልገንም። ለትንሽ ጊዜ ፍቅረኛ መሆን ትችልሽ። በቅርቡ እቃዎችን ይዤልሽ ይሄዳለሁ። ምንት ያልሽ። እሷም ታንጋር ትደውልና ስለተፈጠረው ትነግራታለች። እንደዛ ከሆነ ቤቱ እንዲለቅ ንገሪና ተስማሚ ትላትና ሀሳቧ፣ እንደነገረችውም እና እኔ ሴት ልኖር ነው። ያው ሀብታም ስለሆንክ ከዚህ የተሻሉ ብዙ ቤቶች ይኖሩሃል። መቼም በሀሳቧ ይስማማና ቤቱን ለቆ ይወጣል። እሷም ለእናቷ እየተዘዋወረች ቤቱን ስታሳያት ሊፍቱ ይቆማል። እሱ ደግሞ ቤት ውስጥ ባስገጠመው ቴክኖሎጂ ሊፍት ውስጥ እንደተዘጋባት ያይና ወደ ሷ ጋር ይሄዳል። እሷም የታችኛው ክፍል ትገባና ሰው የሚመስል ሮቦት አይታ ትደነግጣለች። እሱም ወዲያው ይመጣና እዚህ ምን ልትሰሪ መጣሽ? ይመጣሽ እንደፈለግሽ ቤት ውስጥ መዘዋወር አት ትችይም እኮ እሺ ይቅርታ፣ ብቻ ከዚህ ያስወጣኝ ተመልሽ አልመጣም። መልስ ሳይሰጣት ሲቀርም ልትመታውና ልታመልጥ ስታስብ ይይዛትና ጎትቶ ያስወጣታል። ክፍሏ ገብታም ለጓደኛዋ ለመደወል ስትሞክር ስልኩን ስለጠለፈው እሱ ያነሰዋል። ሜሴጅ ልትልክላ አስታስብም አልሰራም ይላታል። እሱም እጇ ላይ ባረገችው ብራስሌት የልብ ምቷ እንደጨመረ ስለደረሰበት ሊያናግራት ሄዳል። እንደ ፈራች ስላወቀም ሮቦቱን እንዴት እንደሚሰራ የሚያሳይ መጽሐፍ ይህ ሰጣትና እንድታነባው ይነግራታል። ጠዋት ስትነሳም ኢንተርቪው እንዳላት አስታውሳ ትዘጋጃለች። እሱም ስብሰባውን ስጨርስ በሩን ተዘጋባት ታስታውስና ወደ እሱ ትደውለታለች። በሩን ፈትልኝ ኢንተርቪው አለብኝ ለምን ትሄጃለሽ? እኔ ስራ አልሰጥሽ እችላለሁ እኮ እንዳንተ ከሮቦቶች ጋር መስራት አልፈልግም። እሱም ይስማማና እራሱ በሩን ከፍቶ የምትፈልግበት ይወስዳታል። እዚሁ ጠብቅሻለሁ። ወዲያው ግን የእሱን ምስጢር እንደምታውቀው ሁሉ የእሷንም ማወቅ ስለፈለገ ኢንተርቪው የምታደርገው ሴት ጋር ሄድና እሱም የሚፈልገውን ጥያቄ እንድትጠይቃት ያሳምናታል። ልጅቷም ትስማማና ከዛ ቀጣዩ ክፍል ገብቶ ይቀመጣል። ሞ እራሷን ካስተዋውቀች በኋላም እንደምትደንስ ስትናገር ፈገግ ይልና አሁን እንድትደንስ ይነግራታል። ሞ በጥያቄው ግራ ተጋብታ፣ ግን ይሄ ኢንተርቪው ውስጥ ይካተታል? ልጅቷ ምሱ ጋር ሄዳ የምርህና? እንዴ! አይ እየቀለድኩ ነበር። ግሞ ስትደንስ በካሜራዊ ቀርጻትና ቅርጻትና ካስቸገረችው በእሱ ላይ አስፈራራት ይወስናል። ሰተ በጣም እየሳቀች ወደ እርሱ ጋር ትሄዳለች። እንዴት ነው አለፍሽ? እስኪ ገምት። ያው ከፊትሽ ያለፍሽ ነው የምትመስለው። እንኳን ደስ ያለሽ። የሆነ ቦታ ሉሰድሻ ተስማማና፣ ሬስቶራንት ውስጥ ይዟት ይሄዳል። እሷም ደስ ብሏት ስትመገብ ዝም ብሎ ያያትና አትበላም እንዴ? ለምን ተፈጥብኛለህ። ወዲያው ጓደኛው ከታን ጋር ይመጣና ሴቶቹ ግራ ይጋባሉ። ጁንም መው ፍቅረኛ ናት፣ ጋዜጠኞቹ ባይወጡት ኖሮ ለመናገር አላስብም ነበር። እራቱ እንደጨረሱም ታን እንደምትጠብቃ ትነግራትና ትሄዳለች። ጁንም ነግቢ፣ አንቺ ነሽ የምትነጂው። ግን እኔ እኮ መንዳት አልችልም። ዝም ስላትም ትገባና እንደምንም መሄድ ትጀምራለች። ታንን ስታያትም ታቆምላትና ትገባለች። ትንሽ እንደሄዱ ግን መኪናውን መቆጣጠር ያቀታትና አቁማት ስላመማት ትወርዳለች። እሱም ረዳቱ ሌላ ሰው እንዲልክ ያዘዋል ጓደኛዋ ታንም የውሸት ፍቅረኛች ግን ሀብታም ሰው ነው ባክሽ ብዙ ሀብታም አይመስለኝም ሮቦት የሚሰራ ካምፓኒ ብቻ ነው ያለው ኢንተርቪው ልታረጊበት ሄድሽ ቦታ እኮ የአያቱ ድርጅት ነው እሱ ይህንን ስትሰማ ትደነግጣለች ረዳቱም ይመጣና ቤት ይደርሳቸዋል ልታወራው እስቲ ሞክር ዝም ብሏት ሲሄድ የተቀረጸው ስላየችው ደንሺ ስባል አለመደነሴ ይጠቅሞኛል እሱ እርጉዝ እንደሆነች እየተወራ እንደሆነ ትነግራውና፣ ተናዳሱ ጋር ትሄዳለች። ምን አይነት ነገር ነው የምታስወራው? እኔ እንዳረግኩት ምን ማስረጃ አለሽ? የለኝም ግን ቢያንስ አንተ የሌለህ ልባለኝ በእሱ ነው ያወቅኩት። እሱም ስለከፋው ዝም ይላታል። ጓደኛውም ትንሽ ትቆይና ትደውላትና ዜናው እንዳስጠፋ ስትነግራት እሱ እንዳላደረገው ትረዳለች። ጆንም ልጅ እያለ ወንድሙን ማዳን ስላልቻለ አባቱ ልብ የሌለው ልጅ አድርጎ ያየው እንደነበረ ያስታውሳል። ወደ ቤት ሲመለስም ይቅርታ አድርግልኝ ኮንትራት ሽኸው በሶስት ወር ውስጥ ቤቱን ለቅቄ ልሽ እወጣለሁ፣ ምንም ክፍያ አልፈልግም በሏት። ክፍሉ ሄድና ስትደንስ የነበረውን ቪዲዮ እያየው ይስቃል። እሷም ክፍሏ ውስጥ ሮቦቱ ሲገባ ደንግጣ ትጮኋለች። እየሮጠች ስተ በጣም ጁል ላይ ተወድቅበትና ክፍሌ ውስጥ የሆነ ሰው ገብቷል። እሷም ደንግጣ ሮቦት ነው እንዴ? ምንም መልስ ሳይሰጣት ሲሄድም እንደ ደማታይና ቁስሉ ልታክምለት ትሄዳለች። ሲጨቀጨቁም ላዩ ላይ ተወድቅበታለች። ከዛም ስልክ ይደወለት እና ይነሳል። እየተደናበረች ልትሄድ ለቴድ ስትል ጁን ትራሱን ይዞ ይከተላታል። እሷም ወዴት ልትሄድ ነው? ከአንቺ ጎን እልተኛ ነዋ። ጠዋት ላይም ጁንን የምትወደው ልጅም ሆን ብላ ብዙ ስራ ትሰጣታለች። ሊል ለሚባል ታዋቂ ሰው ሁሉም ሲኳኳሉ ታይና እሷም ራሷን አስተካክላ ትሄዳለች። ግን ልታስፈርመው ስትል አደናቅፋት ትወድቅና ያነሳታል። ከዛም ፎቶ ሲነሳ አብረው እንድትሆን እንደሚፈልግ ይናገርና አለቀዋ ሲያሳውቃት ደስ ብሏት ለሁሉም ቡና ትጋብዛቸዋለች። ከዛም ሊን ይመጣና ያዋራታል። ካፌ የተቀምጠውም ፎቶዎቹ ላይ ይፈርምላታል። ታንም የጁኑን ረዳት ለወደደችው እንደሚመጣ ስታውቅ እራሷን አዘጋጅታ ትጣብቀዋለች። ጁምቢሮ ስሄድም ከሊንጋርያትና ተናዶ ማኑ፣ ያ ደግሞ የማደንቀው ሰው ነዋ። እሱም የያዘችውን ቡና ይቀበላትና አንድ ላይ ይዘውት ሄዳሉ። አለቃዋም አዲስ ስራ ላይ ልትመደባ ስትል አልችልም። ከሊን ጋር እንዴት ታዝዣለሁ? በዛ ላይ አዲስ እኮ ነኝ። እንዴት ነው የምሰራው? በራስሽ ከተማመንሽ ምንም የሚያቅትሽ ነገር አይኖርም። አለቃዋም እሷን ማስተቃየት ስለፈለገች እንድትሰራው ታበረታታታለች። ባልደረቦቿም ምን ያህል አንቺ እንደሚጨነቅ እያየች ነው። ግን እሷም ጓደኛዋን ለማግኘት ተወጣና፣ ምሳ እየበሉም የተቃጠለ ነገር ሸታቸውና እየሮጡ ይሄዳሉ። ጁንም ልጅ ያለ ወንድሙን ከእሳት አለማዳኑን እያሰበ ፍርሃቱ መጋፈጥ እንዳለበት ወስኖ ዘሎ ይገባና እሷን ያድናታል። ሆስፒታል ስትሄድም ማረፍ ብቻ እንደሚያስፈልጋት ይነገራቸዋል። በተመሳሳይ ሰዓትም የሟለቃ የእሷ የሰው መረጃ ማስክ ላረገ ሰው ትሰጣለች። ሞስት ነቃም ታንንት ሐያትና ህይወቴን አተረፍሽልኝ እኔ አይደለሁም ጁኒያ ዳነሽ። ከዛም ሮቦቱን ይዞ ሆስፒታል ሲሄድ ጓደኛዋ ተሰናብታ ተወጣለች። እሱም ናይ የማዋራሽ ነገር አለ ብሎ ይዟት ሄዳል። ከዛም ቤት እንድትመለስ ጠይቃትና ትስማማለች። መስሪያ ቤት ስትደርስም በጣም ረፍዶ ስለነበረ ተናደደባታለች። እሱም ቢሮው ሲሄድ እሷ ያመጣችውን ቡና ያየውና የሚያዋራው ይመስለዋል። የእሷን ሻንጣም ይዞ ሲመጣ እሱም የሚያወራ ይመስለውና ሁለቱንም ይዘህልኝ ውጣ። ከዛ ማየቱ ይደውለትና መሆን ይዟት እንዲመጣ ይነግረዋል። እሱ መልእክት ሊልክላት ሲል ከሊን ጋር እንደምትሄድ ያውቅና ስለቅና ጋዜጠኞቹን ሰብስበው ፍቅረኛው እንደሆነች ያሳምናል። ከእነሱ መሀልም የድሮ ፍቅረኛው ጥላው እንደሄደች ሲጠይቁት እሱ ራሱ ከአጣዋት እጎዳለሁ ብሎ ስላሰበ ብዙ እንዳልቀረባትና በዚህ ተናዳም ጥላው እንዲሄደች አስታውሳል። ስለ ድሮ እንድትጠይቆኝ አልፈልግም። ሞንም ሊን እንደመጣ ሰምታ ለመሄድ ብትቻኮልም አለቃው አስራው እንዳልጨርሰ ተናግራ ታስረፍድባታለች። እሱ ጋር እንደደረሰችም ልብሱ ይቀደድበትና ከእናንተ መሀል ዲዛይን ማድረግ የሚችላለ እንዴ? ልጆቹም እሷ እንደምትችል ይጠቁሙትና እሷን ብግድ ትስማማለች። ጁምቢሮዋ ሴድም ስላልነበረች ተናዶ መወየት ሄዳ ነው። አለቆም አሁን እዚህ ነበረች ኮ ምናልባት ከሊን ጋር ሄዳ ይሆናል። እሱም ተናዶ ወደዛው ይሄዳል። በመንገዱ ላይም ሊን ስትጠጋው ልብ ምቷ መጨመሩን በብራስሌቷ ይረዳና ጁንም እየፈጠነ ሲደርስ አጠገቡ ያትና በምን ምክንያት እንደሆነ ይረዳል። ጨርሳ ስትሄድም ይጠብቃትና ከፍቅረኛ ብትርቅ የተሻለ ይመስለኛል። እኛ ኮ ጓደኛሞች ብቻ ነን። ምን እያሰብክ እንደሆን አልገባኝም። እሷም ወደ ስራዋ ስትመለስ የታዘዘችውን ባለመጨረሷ አለቃ እንደምታባራት ነግራትና እያለቀሰች ስትወጣ እሱ ያገኛትና፣ እኔ ነኝ ፍቅረኛሽ ከሌላ ሰው ጋር ምን እየሰራች ነው? ይቅርታ ብለው ስትሄድ አለቃ ተብያዋ ጋር ሄዳል። ምን ሆናን የተከፋችሁ ባጠፋችሁ ጥፋት ኗ በዛ ላይ አንተ የድርጅቱ አባል ስለ ሆንክ ምን ማድረግ እንዳለብኝ ልታዘኝ አትችለም። እሱም ሮቦቱን ሲስተሙ እንዲዘጋው ያዘዋል። ምን ማድረግህ ነው? ፋይሎቹ ይጠፋሉ እኮ። ምንም ቢሆን ቤተሰብ ነን። እሱን ለመረዳት ምነው ጊዜ ወሰደብሽ ታዲያ? ከዛም ይቅርታ ትጠይቀውና ይተዋታል። ሙ የሆነውን ሁሉ ስትሰማ ትቆይና፣ ሲወጣም ምንም አልሰማሁም እንደዛ ስትለውም ዝም ብሏ ትሄዳል! ታንም የጁን ረዳት ለእሳቱ ለጠራ ሲመጣ ልትቀርበው ትሞክራለች። እሷ ወደ ቤት ስትመለስ እራት ትሰራና ጁን እንዲበላ ጋብዛው እሱ ይቀምሰውና ፊቱን ሳይጨማድድ ተቀብላ ትቀምሰዋለች። ምግቡን በጣም የሚያስጠላ ቢሆንም እሱ ምንም ሳይናገር ጥርግ አድርጎ ይበላዋል። ታንም ረዳቱ ሊሄድ ሲል ጃንጥላት በፊት ሚስቱም ትሰጣው እንደነበረ ማስታወስ ይጀምራል። አለቃውም ለባለማስኩ ስለ ጁንናሙ ብዙ መረጃ ትሰጠውና ለምንድን ነው ግን ይህንን ሁሉ የምትሰበስበው? እሷን አንቺን የሚመለከትሽ ጉዳይ አይደለም። ቦምቤን እንቅልፍ ልቧ መጥፎ ህልም ታይና ትባንናለች። ጁንጫዋቷን ሲሰማም ወደ እሷ ጋር ሄድና ምን ሆነች ነው? እሳት ውስጥ ስገባ ህልም አይቼ ፈርቼ ነው። አብረኝ መቆየት አትችልም? እሱም ስለ እሳት ሲሰማ ጥሏት ይሄዳል። እሷ ምንም አይነት ስርዓት እንደሌለው ስታስብ የሚተኛበትን ይዞ ተመልሶ ይመጣና ደስ ብሎ አስተኛ። እሱም ፈገግ ብሎ ያያታል። በነጋታው ማየቱ እንዲመጡ ስለጋበዛቸው እረፍት እንድትወስድ ይነግራት እና እሷም ልትዘጋጅ ትሄዳለች። ታንም ስራ ለመቀጠር ትሄድና ጁን ስለሌለ ረዳቱ ሲያዋራት እዚ ያለው ስራ ግን ለአንቺ እንዳይከብድሽ ችግር የለውም፣ ምንም ይሁን እሰራለሁ። ስለ ደመወዙ እራሱ አልጠይቅህም፣ ከፈልክ ያንተም ረዳት መሆን እችላለሁ። እሱም ራሱ ረዳት ስለሆነ ባለችው ነገር ይገረማል። ሞ ስትመጣም እንደሱ ለብሰሽ ነው አያቴ ጋር የምትሄጁ? አዎ ምን ችግር አለው። አዲስ ቀሚስ መግዛት አለብን። ግን የወሰዳት ልብስ ቤት ውድ ስለነበረ ሌላ ቦታ እንዲሄዱ ትጠይቀዋለች። ሲስማማም ደስ ብሏት እጁን ስትይዘው ፈገግ ማለት ይጀምራል። ቦታው ሲደርሱም ጊዜ የለንም ፍጠኝ፣ ሁለት ሰዓት አለኝ እኮ። እሺ አንድ ሰዓት ሰጥችሻለሁ። እሷ መጀመሪያ የሚበላ ነገር ትገዛለች። እሱም አልበላም ቢልም ስትለምነው ይጎርስላታል። ልብስ ለማየት ስትሄድ ግን ስላልወደደቻቸው እንድትወጣ ይጠይቃትና እዚህ እኮ እኔን የሚመጠን ልብስ የለም ብሎ ወደ መጀመሪያው ቦታ ይሄዳሉ። እሷ ግን ያየቻቸው ቀሚሶች በጣም ክፍት በመሆናቸው እንደማትፈልግ ስትናገር ለእሱ የሚሆን በምርጫዋ እንዲያመጡላት ያዛቸዋል። እየቀያየረች ስትሞክርም እንዳልወደደው እየተናገረ ይመልሳታል። እረዳቱም ታንራት እንዲበሉ ስለጋበዘችው ፈቃድ ይጠይቅና ጁንም እንዲሄድ ይስማማል። እሱን አውርቶ ዞር ሲልም የሚያምር ቀሚስ ለብሳያት እና ሀብል እያደረገላት፣ አሁን አምሮብሻል። መኪና ውስጥም ፎቶ ለመነሳት ስትሞክር ስላልተመቻት ፎቶ ልታነሳኝ ትችላለህ? እሺ፣ ግን በእኔ ስልክ ላድርገው። እሷም ደስ ይላትና ትነሳለች። ሲደርሱ ረዳቱን እንዲሄድ ይነግረዋል። እሷን ቦርሳ እንደያዘ አይታ እኔ እኮ ምንም ስጦታ አላመጣሁም፣ ጊዜ አልነበረኝም። ችግር የለውም፣ እኔ ሁሌም ስለማመጣ ይሄኛውን አንቺ ስጫቸው እሷም ደስ ይላትና አብረው ይገባሉ። ግን ብዙ ሰዎች ተሰብስበው ታይና እንዴ የቤተሰብ እራት መስሎ ነበር እኮ እነዚህም እኮ እንደ ቤተሰቦቻችን ናቸው። ስርዓት ባለው መልኩ አዋሪያቸው ብሎ ለሁሉም ሲያስተዋውቃት አያትየው ይመጣና የወደፊት የልጅ ሚስ ተዋውቋት። እሷም የተስማሙት ፍቅረኛው ብቻ ልተው እንደነበረ እያሰበች ስትረበሽ ጁና አጠገቧ ሄድና ተረጋጊ፣ ከጎንሽ ነኝ። ከዛም ሁሉንም ሰላም እያለች ስትጫወት ትቆይና ለአያትየው ስጦታውን ይሰጡትና የባህል ጨዋታ ስለነበረ ከሙ ጋር ይጫወታሉ። ደጋግማ ስታሸንፈውም ከጁን ጋር ተጫውቼ የማሸንፈው ከሆነ እኔ ጋር ታድራላችሁ። እሱም ተስማምቶ መጫወት ይጀምራል። ረዳቱም ለታን ስለሚስቱ መሞትና የጁን ቤተሰቦችም ከወንድሙ መሞት በኋላ እንደተለያዩ ነግራትና በጣም ታዝናለች። ጁንም በጨዋታው ስለተሸነፈ ከአያቱ ጋር እንደተስማማው የድሮ ክፍሉ ይሄዳል። እሷም የልጅነት ፎቶዎቹን ስታይ ይሄ የግል ጉዳይ ነው ብሎ ሊቀበላት ሲሞክር እላይዋ ላይ ይወድቃል። ከዛም ሻወር ለመውሰድ ስትገባ ቀሚሱ ውሃ ውስጥ ስለገባባት፣ ጁን ሌላ የምለብሰው ነገር ትሰጠኛለህ። እንደተኛች መብራት ይጠፋና ስለፈራች አጠገቧ ይቀመጣል። ጠዋት ስትነሳም አጠገቧ ታየውና ትደነግጣለች። ቁርስ እየበሉ ማየትየው መብራቱ ለምንድነው የጠፋው? እኔ እንጃ፣ እኔ ተኝቼ ነበር። እነ ጁን ከሄዱ በኋላ ማየትየው እረዳቱን ጠርቶት መብራቱ ሲጠፋ ከጎኗ በመሆኑ እንደሚወዳት ተረድቻለሁ። እሷ ማየትየው በድብቅ የሰጣትን ካርድ ለእጁን ትመልስለትና ይሄ አያስፈልገኝም። ብዙ ብራለኝ። እሱም እሱን ካርዱ እንደያዘ ስለሞ ያስባል። ታንም እሷ ጋር ትሄድና ረዳቱ እሷ ጋር እንደነበረና ጥሩ ሰው እንደሆነ ትነግራታለች። እሱም ረዳቱን ጠርቶት ማታ አራትህ እንዴት ነበር? እንደሌላ ሌላ ጊዜ አላበላሽ ሆም አይደል? አይ፣ ታን ጥሩ ልጅ ናት እንደ ሌሎቹ አይደለችም። እሱም ደንግጦ ከሞ ጓደኛ ጋር ነበር እንዴ ነበርከው? ታንም ማታ ረዳቱ የነገራትን በሙሉ ትነግራትና እንዳትጎዳ ውስጥ ትነግራት እንደሚወዳት ትገምታለች። በዓለም አስኮ ሰውዬም አለቃዋን የሞ ኮምፒውተር ውስጥ ቫይረስ እንድትከትበት ይነግራታል። እሷም እንዳይነቃባት ለሁሉም እረፍት ትሰጣቸውና ደስ ብሏቸው ይወጣሉ። ለምን እንዳኮረፈ ስትጠይቅ ቤቱን ማጽዳት ስለማይፈልግ ነዋ እሷም ጓደኛዋ አታስቸግሪው ያለቻትን አስታውሳ አንተ እረፍ፣ እኔ ያጸዳዋለሁ፣ ብቻሽ ማድረግ የለብሽም። እኔ ረዳሻለሁ። ከዛም ሁለቱም ለማጽዳት እየተቻኮሉ ሁሉንም ይሰራሉ። መስታወቱ ሲቀራቸውም እሱ ወደ ውስጥ ይገባል። እሷም ዲዛይኖችን እያወጣች ስትዝናና እያያት ሳያስበው ይጠጋታል። በነጋታውም ለስብሰባው አርፍዳ ትደርስና የምታቀርበውን ቪዲዮ ብትፈልገውም ታጠዋለች። አለቀውም ምንም እንዳላጠፋ እሷ ላይ ትጮህባትና ደንበኞቻቸውም ጥለዋቸው ይሄዳሉ። ጁን የተፈጠረውን ሲሰማም ለሞት የጨንቆ ስብሰባውን ጥሎት ይወጣል። አለቃዋም ሁሉም የእሷ ጥፋት እንደሆነ ስትነግራት ሞማል ቀስ ትጀምርና ሁሉም የተበላሸውን ለማስተካከል ይሞክራሉ። እሱም እንደደረሰ አለቃዋ አትመጣና በአሁኑ የሚያስባራትን ስራን ይሰራችሁ የእሷ ጥፋት እንደሆነ ማስረጃ ካመጣሽ እሺ ብሎ እጇን ይዘዋት ይወጣል። ምን ተፈጥሮ ነው? ቪዲዮ አልሰራ አለ። ለአለቃውም ልኪላት ነበር ግን የእሷም እንደማይስራ ነ የነገረችኝ። እሱም ኮምፒውተሯን ይዛው እንድትመጣ ይነግራታል። ልታመጣው ስትሄድም ያት ልትሄጅ ነው ኮምፒውተሩ ለምን እንደማይ ስራ ላይ ያው ፈልጎ ነው ትልቅ የቴክኖሎጂ ካምፓኒ ያለው እኮ እንደሚያስተካክለው እርግጠኛ ነኝ። እሶም ይቅርታ ጠይቃቸው ትወጣና ተያይዘው ወደ ቤት ሄዳሉ። ኮምፒውተሩን ለማስተካከል ሲሞክሩም ፎቶዎቿ መውጣት ይጀምሩና አፍራ ዓይኑን ትሸፍነዋለች። እሱም ቪዲዮውን ብቻ እንዲያስተካክል ትእዛዝ ይሰጣል። ግን ቫይረስ እንዳለው ይደርሱበትና ቪዲዮውን በድጋሜ ኤዲት ማድረግ እንዳለባት ሲነገራት ተስማምታ ይዛው ትሄዳለች። አለቃዋን ባለማስኩ ብሩ እንዳስተላለፈላት ይነግራትና ወደፊት ካስፈለገችው እንደሚደውልላት ይነግራታል። ሞ ቪዲዮን ኤዲት እያደረገችም እያለ ሀሳብ ይመጣላትና አለቃዋ ጋር ትሄዳለች። ሊንጋር ደውልለትና ፍቃደኛ ከሆነ ለምን እሱ አይረዳንም። ሴትየዋም ትስማማና ሙ ለሊ እንደውላም አንድ ቪዲዮ ለመቅረጽ እንድትረዳ ይፈልጌ ነበር። እሺ ያለሁበት ነኝ የላትና እሷም ታንን ይዛ ትሄዳለች። እሱም የተነሳውን ፎቶዎች እንዳልወደዳቸው ሲናገር ይቆይና እሷ መምጣቷን ሳይ ግን የፈለጉት እንዲወስዱ ነግሯቸው ወደ እሷ ይሄዳል። እሷም ሁሉንም ታስረዳዋለች። ከዛም እንደዛ ከሆነማ አብራኝ የምትሰራ ሴት ያስፈልገኛል። ለምን አንቺ እሷም ጁን ያላትን ታስታውስና እንደማትችል ስትናገር ታንን እንድትሆን ይጋብዛትና ደስ ይላታል። ጁንም ስለ እሷ በጣም ይጨነቃል። ሞ እየቀረጸችም የሊንረዳት ብዙ ጊዜ እየፈጀሽ ነው። ከማንም ጋር ይህንን ያህል ሰርታ ያውቅም እኮ ይደክመዋል። ችግር የለውም ቀጤ የላትና ሞ ይህን ስትሰማ ደስ ይላታል። ጁንም ቪዲዮ ይላክለትና አብራው ስላያት ይቀናል። ቀረጻ ስትጨርስም ሊን ከፈለግሽ አብረን መብላት እንችላለን፣ ግን ስራ ካለብሽ ሂጂ። እሺ፣ ሌላ ቀን ማድረግ እንችላለን። አመሰግናለሁ ጁን። ስልኳ እምቢ ስላለው የምትሰራበት ቢደውልም እንዳልመጣች ይናገረዋል። በራስ ሬቷን ተጠቅሞም ያለችበትን አጣርቶ እዛው ቢሄድም ያጣታል። ከዛም የሚሆኑ ሴቶች ስላዩዋቸው ፍቅረኛሞች ሲያወሩ ይሰማና እናሞ እንደሆኑ አስቦ እየተናደደ ይመለሳል። ሞሰርታ ስትጨርስም አለቃዋ ጁን ስራውን በሙሉ እንደሰረዘው ትነግራትና ተናዳ ዝናብ የተደበደበች ትሄዳለች። እንደ ደረሰችም ለምን አቆምከው? በዚህ ቪዲዮ ምክንያት ነው። እሷም ትክክለኛውን ስታሳየው እሷ እንዳልሆነች ያውቃል። እሷም ተናዳ እየለቀሰች ስትሄድ ተከትሏት ሄድና አቅፎ ሻውር ቤት ይወስዳታል። ከዛም ጸጉሯንም ያደርቅላታል። ክፍል ወስዷትም እንድታርፍ ይነግራትና የተኛች ሲመስለው ፍቅሩን ይገልጽላታል። ትንሽ ቆይቶ ያማትና ዶክተር ይጠራላታል። ዶክተሩም እንድታርፍ ብቻ ይነግራትና ግልኮ ሰጥቷ ትሄዳል። ጁንም ራሱን አረጋግቶ ለእሷ ምግብ መስራት ይጀምርና በቀጣዩ ቀንም ስራቸውን ጨርሰው ያቀርባሉ። አለቃዋም መሆን ትጠጣት አስገድዳትና ጁን ያስቆማታል። ከዛም ፍላሽ ሰጣትና መሆን ይዘዋት ይወጣል። ፍላሹ የሰራችሁ መጥፎ ሥራ በሙሉ ይዟል የላትና ላይዋ ላይ ይወድቃል። ሮቦቱም አንስቶ ይወስደውና እሷም እንደተኛ አረጋግጣ ልትወጣ ስትል ይህ እሳትና ዛው ታራለች። ጠዋት ላይም ሊን እንዲገናኙ ይጠይቃትና ጁንን አስፈቅዳዊ ይስማማል። ከሊን ጋር መዝናኛ ቦታ ሲሄዱ ግን ተከትሏቸው ይመጣና ከሊን ጋር በሆነ ባልሆነው እየተጣሉ ያስቸግሯታል። የሞም ቤተሰቦችም እሷን ለማየት ይወስናሉ። እነ ጁን ወደ ቤት ሲመለሱም ልብስ እየሰፋች ጁን ተከፍቶ ከሆነ ብላ ታስባለች። ታንም የረዳቱ ልደት ታከብርለትና በጣም ደስ ይለዋል። ሞም ደውላ ለሊ ልብስ ልትሰጠው እንደምትፈልግ ስትነግራት ጁን እንድትጠይቀው ትመክራታለች። አያቱም ወደ ጁን ድርጅት እንዳዘዋወራት ስታውቅ ወደ እሱ ጋር ትሄድና እኔ ከሮቦቶች ጋር መስራት አልፈልግም መፍትሄ እንፈልግለታለን አትጨነቂ በቀጣዩ ቀንም አያቱ ቤት ይመጣና እቃዎቻቸውን እያየ አንድ ክፍል አታሩም እንዴ በቅርቡ ትጋባላችሁ እኮ እሱም እንደምንም አያቱን እንዲሄድ ያደርገውና የእሷን እቃዎች ይዘው ወደ ቢሮ ይወስዳታል እረዳቱም ታንደነገረችን ከሆነ ሞት ወድሃለች እና ለምን እንድታገባ ትጠይቃትም። እሱም በሰማው ነገር ደስ ብሎት ወደ እሷ ጋር ሄድና እንደሚወዳት ሲነግራት ግራ ስለተጋባች እንደማትወደው ትነግረውና ተከፍቶ ወደ ቤቱ ይሄዳል። ከዛም ቤተሰቦቿ ስለመጡ ይቀበላቸዋል እና ምስራ ላይ እንዲሆነች ሲነግራቸው እናቷ ደውላው ማ እንደሆነ ስጠይቃት የታን ፍቅረኛ መሆኑን ትናገርና አስፈቅዳ ትወጣለች። ቤተሰቦቿ ምን እንደሚሰራ ስጠይቁት ትደርሳለች። ከዛም ታን እንድትመጣ ትደውላትና እረዳቱን ይዛው ትመጣለች። ግን ምንም ስላልነገሩት ታንክ ጁን ጋር ስትቀመጥ ግራ ይገባል። እሱም ሳይበቃው እራቱን ጨርሶ ሲወጣ የመኪናው መስኮት ተሰብሮ ስልኩም እንድትሰረቀ ይደርስበትና የበለጠ ይበሳጫል። ጁንም የፍቅር ጥያቄውን ስላተቀበለችው ይከፋል። በነጋታውን በስራ ምክንያት የሚሄዱበት እንዳለ ተናግረው ተያይዘው ሲወጡ ጁንም አብሯቸው ሄድና ረዳቱን ቢደውልለትም ሊያገኘው አልቻለም። ታንም እንደደረሰች የት እንዳለ ትጠይቀዋለች። እሱ ምንም እንደማያውቅ ይነግራታል። ከዛም ረዳቱ ቢሮ ሲደርስ ሁሉም ጉዞ እንዲሄዱ ይነገረውና ብቻውን ይሄዳል። እየተዝናኑ አግኝቷቸው ታኒ ይቅርታ በጠይቃትም እንዳኮረፈች ትቀጥላለች። የሞ አባትን ቤት ውስጥ ያሉትን እቃዎች ላይ የጁንን ድርጅት ስም ያነብና ድሮ ካቱ ጋር ሲሰራ እንደነበረ ያስታውሳል። ረዳቱም ታኒ ቅር እንድትለው ለማድረግ ይሞክራል። ጁን በድጋሜ ለሞ እንደሚወዳት ለመናገር ሲሞክር የድሮ ፍቅረኛውን አያትና ይተዋል። ጁንም የድሮ ፍቅረኛው ጋር ሄድና አሁን ሌላ የምወደው ሰው አለኝ። ስለዚህ እንድትቀርብኝ አልፈልግም። ችግር የለውም በመሀላችሁ መግባት ሀሳብ የለኝም። ከልፍት ሲወጣ መሆን ያገኛትና እናታን የሷ ክፍል ውስጥ እንደሆኑ ስትነግረው እሱ ጋር ይወስዳታል። እናም እንደሚወዳት በድጋሚ ነግራትና ገና አሁኑኑ መልስ የመስጠት ግዴታ የለብሽም። ከዛም ጌም መጫወት ይጀምራሉ። ጠዋት ላይም ተደበቁ ካርዶችን የመፈለግ ጨዋታ ላይ ለመሳተፍ ሄዳሉ። ከዛም የተደበቀ ካርድ ታገኝና ስልኳን ሰጣው ልታነሳ ስትሄድ ሊኒ ይደውልላታል። ጁንም ስለቀና ስልኩን አንስቶት ምንም ሳያወራ ይዘጋበታል። የድሮ ፍቅረኛውም ሞን ታገኛትና ለማናደድ ስትሞክር፣ እሷ ግን መልሳ እራሷን ታበሽቃታለች። ወደ ጁን ስትመለስም እንደምትወደው ትነግረዋለች። ከዛም በጨዋታው እነታን ስላሸነፉ ይጨበጨብላቸዋል። ከጉዞ ሲመለሱን ቤተሰቦቿም ለመሄድ እቃቸውን ይሰበስባሉ። አባቷም አያቱ ጋር ሄዶ ድሮ እንደዚህ አይነት ስራ ይሰራ እንደነበረና ጁንጎ በዝ መሆኑንም ነው የሚናግረዋል። የድሮ ፍቅረኛውም መሆን የምታደረገውን በሙሉ የሚከታተል ሰው ትቀጥራለች። በቀጣዩ ቀንም ለሞ አዲስ ስራ ይሰጣትና በጣም ስለደከማት መኪና ውስጥ ትተኛለች። ጁንም አቅፎ አልጋ ላይ ያስተኛታል። ከዛም ስልኳ ስጮ ሊን እንደሆነ ያይና ያነሳዋል። እቶች እየጠበቃት እንደሆነ ሲሰማም ወደዛው ሄድና ከፍቅረኛ እንድትርቅ ነግርህ የለንዴ ጥዋት ላይ የሚሰራችሁ ልብስ ለሊን ይዛለት ሄድና እሷ እንደሰራችሁ ሲያውቅም፣ ጁንም የእሱን የሚመስል ልብስ ለብሶ ይመጣል። እሷም ይዛው ትመጣና ለምን እንዳደረገ እየጠየቀችው ትናደድበታለች። እሱም እንደምንም ያረጋጋታል። ቤት ሲመለሱም ተቃቅፈው እያለ ቤተሰቦቿ ይመጣሉ። እናቷም እየተጠቀመብሽ እኮ ነው ብላ አብሯት እንድትሄድ ስትነግራት፣ እሱም አብሯት እንደሚመጣ ቃል ይገባና ተከትሏቸው ይሄዳል። እንደደረሱም እናቷ እሷ እንድትገባ እሱ ግን እንዲመለስ ትነግረዋለች። እሱም አባቷ ጋር ሄድና አብረው እንዲሰሩ ያሳምናቸዋል። እናቷ ግን አሁንም ስላላመነችው ወደ ባህር እንዲሄዱ ትጠይቃውና ሙም ለምን ቤት አትሆንም? እናቴ ሆን ብላ ልታናድድህ እየሞከረች የሞከረች እኮ ነው። እሱ ግን አብሯቸው ሄድና መስራት ጀምራል። የድሮ ፍቅረኛውም ሊንጋር ትሄድና እኔ ጁንን ፈልገዋለሁ አንተ ደግሞ ሞን ለምን አብረን አንሰራም? እሱም ይስማማና ከዛም ኮንትራት የተፈራረሙበትን ወረቀት ለማግኘት አንድ ላይ ለመስራት ይስማማሉ። እናቷም ቀስ በቀስ ትቀበለውና አብረው መመገብ ይጀምራሉ። ማታ ላይም ሊን ኮንትራቱን ከቤታቸው ይሰርቀዋል። ከጉዟቸው ሲመለሱም ስራዋን ስለጨረሰች ለመውጣት ስትዘጋጅ ሌላ ኮንትራት ፈርሜልሽ፣ ይሄኛው ግን ለዘላለሙ ነው ይላትና ደስ ብሏት ፈርማ ስትወጣ ሊን በሌላ ቁጥር ይደውልላት እና ኮንትራቱ እሱ ጋር እንዳለ ተናግሮ እንዲገናኙ ይጠይቃታል። እሱም ወደ ተባለችው ቦታ ስትሄድም ሊንን ታየውና ትደነግጣለች። እሱም ያስፈራራታል። ምን እያረክ ነው? የእጁን ታናሽ ወንድም ነኝ። እሳት ውስጥ ጥሎኝ የሄደው ወንድሙ ለበቀል ነው የመጣሁት። ያለችበትን ያጣራና ወደዛው ይሄዳል። ሊመታው ሲልም የእጁን ወንድም ነው ተወው። እሱም ይህንን ሲሰማ ይደነግጣል። ሊን አምንጦ ወደ ጣሪያው ሲወጣም ጁን ይከተለውና የሰማሁት እውነት ነው? አዎ ሁላችሁም እንዲቃጠል የታዋችሁት ልጅ እኔ ነኝ ብሎ ከጣራው ሊወድቅ ሲል ጁን ያድናውና አያቱና እናቱ እንዲያገኛቸው ቢጠይቀውም ሳይስማማ ይቀራል። አያትየውም ምንም ቢፈጠር ሊንን እንዲያመጣው ይነግረዋል። በቀጣዩ ቀንም ጁን ቤተሰቦቿና ጓደኞቻቸው ባሉበት እንድታገባው ይጠይቃትና ትስማማለች። ከዛም ሊንን አሳምናውት አያቱንና እናቱን ለማግኘት ይሄዳል። ከዛም አለቃዋን ተንኮል እንድትሰራ ሲያዛት የነበረው እሱ ስለሆነና ለሰራው መቀጣት ስለፈለገ እራሱን ለፖሊስ አሳልፈው ይሰጥና ፊልሙ ይጠናቀቃል።